ጸጉሩን የሚያንጨበርር ወጣት ልጄ መዝገብ ውጭ ነው። ጸጉራችሁን አታሳድጉ። በሌላ ጊዜ ስጠመቅ ገነት የሚም ህጻናቶች እዚህ ጋር ደግሞ ትልልቅ ሰዎች ያሉበት አጽም ምን በቃ ብዙ ነገር ያለበት አየሁ። ደግሞ በሚቀጥለው ስጠመቅ ደግሞ ሳይ ብዙ ነገር ነው ያየሁትን። ይሄንም ብዬም ልነግራቸው አልችልም። የሞቱትን ሰዎች እዛ ግን ሰማዕቱ ቅዱስ ጊዮርጊስ እስከ ቤተሰቦች ነው ምርልሻለ ያለኝ ይህን ማለት ነው። መጣው ለካ እስከ ዛሬ ድረስ የውሸት ነበርን ለካ በስጋ የምንሄደው እያልኩ ነበር። የእውነት ብዙ ነገር ነው። አንደኛ ሀገራችን እንውደዳት የትም ሀገር እየፈለስና አንሁ። አለባበሳችን ክርስቲያናዊ ይሁን ሀገር ጉዞ እስኪ እንዴት ነበረ ያለው? እኔ በሕይወቴ ከዓለም ሕዝብ ተለይቼ የመታደል ያክል የተመረጥኩ ያክል ነው የሚሰማኝ። እውነት ለመናገር እኔ እንደዚህ አይነት ተአምር አለ ብዬም አልገምትም ነበረ ብቻ አሁን ላለው ትውልድ። ተአምረን አይቶ ለሚያምን በርሜል ጊዮርጊስም መጦ መጎብኘትና ማለት ነው። በተለይ ከኤልሻዳዮች ጋር ባይግቢ ጓዝ ሙሉ ጉዞ ሁሉ በጣም የተሳካና በጣም ደስ የሚል ነገር ነው። መንግስተ ሰማያትን የማግኘት ያክል ነው የሚሰማኝና እኔ በጣም ደደለኛ ነኝ። የእናንተም የአገልግሎት ዘመናችሁን እሱ መድኃኔዓለም ይባርከላችሁ፣ አሜን። እያንዳንዱ መኪና ላይ የገባችሁ የምታደርጓቸው ቃለ እግዚአብሔር ህዝቡ እንዲበረታ እንዲጠነክር ለምን ረጅም ጉዞ ነውና የነበረው የምታደርጉት ነገር ሁሉ እጅግ የሚያስደስት ነገር ነበረ፣ የተመለከትኩት እኔ በበኩሌ ማለት ነው። ወንድሜ እዛ ቦታ ላይ ማንም በቃ እንደምንሰማው እንደምናየው ነገር አይደለም። እጅግ በጣም በጣም ከባድ ነው። በጣም እንደምናወራው እንደምናስበው አይደለም። ከምናስበው በላይ እግዚአብሔር የሚገለጽበት እጅግ በጣም በጣም ደስ የሚል ቦታ ነው። በጉዟችን ላይ የነበረው አገልግሎት መስተንግዶ እንዴት ነበረ? በጣም ብዙ መኪና ነው ይዘን ሄድ ነው። እንዴት ነበር እናንተ ጋ መኪና ውስጥ የነበረው አገልግሎት? እዚህ ቦታ ደግሞ አቡነ ሀራ ድንግል መጥተን ጸበል ተጠመቅን። ገና ወደ ጣና ገዳማት ልንሄድ ነው። ጉዞ ላይ ያለው ውስጥ አገልግሎት እንዴት ነው? ከመጀመሪያው ጀምሮ እጅግ በጣም ደስ የሚል ነበረ። በተለይ ደግሞ አቡነ አረሀ ድንግል በሀሳቤ ሁሌ ነበር ማስበው የነበረው ማለት ነው። ከዛ ልክ አጋጣሚ ልክ እንደገባን ነው አላወቅንም የት እንደምንሄድ፣ አቡነ አረሀ ድንግል ስትሉኝ በጣም ነበር ደስ ያለን ማለት ነው። ና ውስጥ ራሱን ስንጠመቅ የነበረው የጸበሉ ሁኔታ እጅግ በጣም ነበር ደስ የሚለው። እግዚአብሔር የተመሰገነ። መልካም ሽናቴ ስሞትን ማለበሌኒና እኔ ትዕግስት ጌታቸው እባላለሁ። ከየት ነው የመጣሁት ነው ሀገር ነው ክፍለ ሀገር፣ ከኦሮሚያ ክልል ከአዲስ አበባ 600 ኪሎ ሜትር፣ በስመ አብ በጣም ሩቅ ነው ማለት ነው። ባለፈው ስደወደል ነበር ሰምተህ ከሆነ ከዛ ነው የመጣሁት። እና እኔ ጸበሉን ያወቅኩት በዩቲዩብ ላይ ነው። ባለፈው አመት ወደ መጋቢት ወር አካባቢ ቢሮ ሆኜ በዋይፋ ማለት ነው። እና እንዲህ አይነት ጸበል አለ እንዴ ብዬ ያን ጸበል ካየሁት ወዲህ በቃ ልቤ አላረፈም። መቼ ነው እንደ ወር ወረጣ ላይ ቅዱስ ጊዮርጊስ ወደዛ ነው ያልኩት። እና በመሃል ተዘጋ ባለፈው ደግሞ ተከፈተ ሲባል በጣም ነው ደስ ያለኝ። ከዛም በኋላ ጧትም፣ ማታም ቀነም ቁጭ ብዬ ስለዚህ ነበር ማየው ማለት ነው። እና በጣም ተአምር ነው፣ ደስ የሚል ጸበል ነው። አይተናል። በጆሮአችን የሰማነውን መተም በአይን አይቼዋለሁ ማለት ነው። እንዴት ነበር ቆይታውስ? ቆይታዬ በጣም አሪፍ ነው፣ እግዚአብሔር ይመስገን። በጣም ደስ የሚል ነው። እቺ እናቷ ናት፣ ይሄ ወንድሟ ነው፣ እኔም ደሞ አባቷ ነው የሷ። እና ለዚህ ነው መጣነው፣ መድሃኒት አገኘን አገልግሎቱን እንዴት አዩት? ቦታው ላይ የተደረገለትስ ነገር ይጠበሉ እንደው ጥሩ ጥሩ ጥሩ ጥሩ ምንም የሚታማ ነገር የለም። እንደው ከዚህ ሂድ ሂድ የማያሰኝ ነው። በጣም ደስ ብሎኛል። ነ መልካም ሻ አባታችን እናታችንስ ምን ያስተላልፋሉ? እኔ ደግሞ በጣም ደስ ይለኛል። እስከ ዛሬ ድረስ እንኳን ከወደ ውስጥ እንጀራ እንኳን ስበላ የማይስማማኝ አሁን ከመጣ እንጀራ በልቼ ተስማማኝ። አንድም ነገር እንከን የለውም። በጣም በጣም ደስ የምል ነገር ነው። ልጄ እናት ለዚህ ሁሉ አለም አለም አሳየችን እንጂ ሌላ ሌላ ነገር አይደለም፣ አለም ነው ያሳየችው። የኛ የጉዞ ጉዞ አገልግሎት እንዴት ነበር? በጣም እንጂ እናት ናችሁ እናንተም እቅፍ ድግፍ አድርጋችሁ ወደቀውና አንስታችሁ። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? የምገኘው በርሜል ቅዱስ ጊዮርጊስ ነው። በስተጀርባዬ ከ47 በላይ የተለያዩ የጉዞ መኪናዎች በበርሜል ቅዱስ ጊዮርጊስ ላይ ይገኛሉ። የባህር ዳር የደሴ የጎንደር የአዲስ አበባ መኪናዎች በርሜል ቅዱስ ጊዮርጊስ ነው በዚህ ሰዓት የሚገኙት። እንግዲህ መጋቢት 30 መነሻ ሚያዝያ 9 መመለሻ ታላቅ መንፈሳዊ ጉዞ ተዘጋጅቷል። በ09 0678778 በ0965454545 በመደወል ባሉን የምዝገባ ውስን ቀናቶች ቀድማቸው እንድትመዘገቡ እነሆ ይላቸዋል ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር። እንግዲህ የጉዞ ሁኔታ በዚህ ከቀጠለ አንድ ቀን ለመጠመቅ እንደ 2015 8 ቀንና 9 ቀን መጠበቃችሁ ስለማይቀር በርሜል ቅዱስ ጊዮርጊስ ላይ ባላችሁ አጋጣሚ መጥታችሁ እንድትድኑ፣ እንድትፈወሱ ይህንን የበረከት ቦታ መጥታችሁ ደጁን እንድትረግጡ ለዚህ ቦታ እንድትበቁ አምላከ ቅዱስ ጊዮርጊስ ይርዳችሁ። የክርስቶስ ቤተሰቦች የቅዱስ ድንግል ማርያም የአስራት ልጆች በመላው ዓለም ያላችሁ ክርስቲያኖች እንዲሁም በዚሁ በቅጥሩ በበርሜል ቅዱስ ጊዮርጊስ ገዳም ውስጥ ያላችሁ ምእመናን በልዑል እግዚአብሔር ስም እንደምን አዳራችሁ? እንደምን አላችሁ? እንደምን ሰነበታችሁ? አሜን። ምስጋና የግል ባህሪው የሆነ ልዑል እግዚአብሔር የድንግል ማርያም ልጅ የተመሰገነ ይሁን። ይሄን ጸበል፣ ለኛ የሰጠን ይሄ ተከፋፋዩ ትውልድ፣ እኔን ጨምሮ፣ ይሄ ተጠራጣሪው ትውልድ፣ ይሄ ዘመናዊነት ያሸነፈው ትውልድ ኢትዮጵያዊነትን ረስቶ፣ ግማሹ ወደ አረብ ሀገር፣ አሁንም እዚህ ቁጭ ብሎ እኮ ልቡ የሸፈተ ምመናለ አረብ ሀገር ለመሄድ ማለት እንዲያው ቅዱስ ጊዮርጊስ ሀዚ ይሄን ጸበል አይቶ እንኳን አረብ ሀገር እኔ እንደኔ ዓለም አያስመኝም። ዘመዶች ግን ሁሉም ሰው ደግሞ አይመንንም፣ አይደለም ሁሉም ሰው በአንድ ቀን ይሞታል እንዴ አይሞትም። ስለዚህ እባካችሁ አንደኛ ሀገራችንን እንውደዳት። የትም ሀገር እየፈለስን አንሂድ። አለባበሳችን ክርስቲያናዊ ይሁን፣ አኗኗራችን ክርስቲያናዊ ይሁን። በተለይ አሁንም ከዚህ ያላችሁ በሙሉ ምነግራችሁ ተመልሳችሁ ስትሄዱ ጸጉሩን የሚያንጨበርር ወጣት ልጄ መዝገብ ውጪ ነው፣ ጸጉራችሁን አታሳድጉ። ያው ሴቶች እየተነገራችሁ ስለሆነ ወንድ ግን ካልመነነ ጸጉሩን ማሳደግ ስለማይችል ሌላው ሌላው እንደየስራችን እንደየምግባራችን ሰማዕቱ ቅዱስ ጊዮርጊስ እያሳየን እየከፈለን ስለሆነ እንግዲህ ለኔ ሰማዕቱ ቅዱስ ጊዮርጊስ ወደዚህ ቦታ የመጣሁኝ እናቴን እና አባቴን ይዤ ነበረ። ያው መቼም በዚህ ዓለም ምንም የሰው ልጅ ጤነኛ የለምና፣ ግን ሰማዕቱ ቅዱስ ጊዮርጊስ የዘወትር ህይወቴ ነው። ለኔ ህይወቴ፣ ያላደረገልኝ ነገር የለም። እሱን ጠርቼ ሁሌ ማሸንፋለሁ። ደስ ይበላችሁ፣ ሁሌ ማሸንፋለሁ። ቅዱስ ጊዮርጊስን ጠርቼ ያላሸነፍኩበት ቀንና ሰዓት እሱን ጠርቼ ከስጋዊ ፈተና ከነፍስ ፈተና እኔ ያልዳንኩበት አንድ ነገር ጎበዝ፣ እስኪ እንዲያው ኑና እንማር። በመላው ዓለም ያላችሁ ኑና፣ ሰውነታችን፣ የክርስትና ደረጃችን ምን ያህል የት ደረጃ ላይ እንዳለነ እራሳችንን እንፈትሽበት፣ እንፈትሽበት። ምክንያቱም ሁሉም አተባሳሪ ነው። ሁሉም ክርስቲያን ነኝ እንላለን። ግን አሁን የኛ ክርስትና ለጥምቀት ብቻ ሆኗል፣ ቀሚስ ለብሶ ለመውጣት። እምነት ያለ ምግባር፣ ምግባር ያለ እምነት ደግሞ ትርጉም የለው። ስለዚህ ዘመዶቼ ሁላችንም፣ ያው እንዳያችሁት ሁሉም እዚህ የገባ ስለሆነ ያልገባም ገብቶ ያየዋል። አንድ ነኝ፣ በቃ ልዩነት የለም። እና ያው እኔ እንደገባውኝ በመጀመሪያው ቀን ብዙም ጭንቀት አልነበረኝም። በሁለተኛው ቀን ዛሬ ገባውኝ። መጀመሪያ ጨለማ ነበር ያሳየኝ። ከዛ በኋላ ስላድኖች ስንገባ በቀኝ በኩል ያሉት ስላድኖች ሁሉ ስንገባ ከውስጥ እነዛን በሙሉ ነው ያሳየኝ። እግዚአብሔር ይመስገን ከእናቱ ጋር። ምን የሰው ልጅ ምንም ጉልበት እንደሌለው አቅም እንደሌለው የቁም አንበሳ እንደሆነ በግልጽ የሚያሳይ ቦታ ነውና በመላው ዓለም ያላችሁ በርኩስ መንፈስ የተጠመዳችሁም ሆነ በዘመናዊነት የተጠመዳችሁ እባካችሁ ወደ ማር ቅዱስ ጊዮርጊስ ኑ ና አብረን ተያይዘን ግዛቱ ሰፊ ስለሆነ እንግባ እላለሁ። ቃለሞ ላይ የኢትዮጵያ ሳይሆን ለዓለም ነው የማስተላልፈው። ከመጣ ሆነ እዚህ ሁለት ወሬ ነው። ከወልዲያ ነው የመጣሁት እና ብዙ ነገር ነው የተደረገብን። እስከ እኔ ብቻዬን የመጣሁትኝ። ከዛ በኋላ ወንድሞቼን አመጣሁ። እነሱም ያው ተጠምቀው ምን ብለው ሂደዋል። ደህና ናቸው። ግን ሰማዕቱ ቅዱስ ጊዮርጊስ እስከ ቤተሰቦች ነው ምርልሻለሁ ያለኝ፣ ይህን ማለት ነው። ይህን ጸበል ውሃ ነው በጄኔሬተር ነው የሚሉት አህዛቦች። ይምጡና ይዩት፣ የእግዚአብሔርን ታምር ይዩት፣ በቃ ይዩት። ሲያዩት ነው ማመን የሚችሉት። አዎ ይሰውራን። ብዙ ነገር ነው የሚታየው። ዝም ብሎ እኮ በሜዳ አይደለም ማውራት በቃ የእግዚአብሔርን ታምር የቅዱስ ጊዮርጊስን ታምር መጥተው ሲያዩት ነው። ስንት ነው እየተፈወሰ ያለው። ካንሰር እየተፈወሱ ነው፣ ኤች አይቪ እየተፈወሱ ነው። እኔ ለራሴ አሁን ሐኪም በቃ ሐኪም መርምሮ ለእኔ ያልነገረኝን ነው እዚህ የተነገርኩት። በውስጤ ካንሰር እንዳለብሽ ነው የተነገርኩት። ብዙ ነገር በቃ ከዛ ላይ የዛር ውላጅ መተት፣ ብዙ ነገር ግን እግዚአብሔር የተመሰገነ ነው አሁን በቃ ይምጡ። ገና ሀኪሞች ይዘጋሉ፣ የግል ክሊኒኮች ይዘጋሉ። እስኪ አስማተኛ፣ መተተኛ ምን ሊሆን ነው? ምን ሊበቃው ነው? ይምጡና ይዩት። በቃ ከዚህ በኋላ የነሱ ጊዜ አልቋል። ጊዜው የኛ የኦርቶዶክስ ጊዜ ነው። አህዛብም ይምጣና ይየው። በቃ ማየት ማመን ነው። ውሃ ነው የሚሉትን ሁሉ ሰማቱ ቅዱስ ጊዮርጊስ ልቦና ይስጣቸው። ከዚህ ውጭ እኛ ምንም የምንለው የለም። ያጎቴ ልጅ ነበረች በጣም ታማ ነበረ። እና ቁስል ነበረ ከጭንቅላቷ እስከ ጥፍሯ ድረስ ቁስል ነበረ፣ በሙሉ ማለት ነው። እና አዲስ አበባ ነበር የምትኖረው፣ በጣም ታማ፣ ቤተሰብ ራሱ ተጸይፏታል። እዚህ ጎንደር ነው ደብረ ታቦር ነው አገሯ፣ እና ለስራ አዲስ አበባ ነበረ የምትኖረው ከዛ መጣች። ቤተሰብ ተጸይፏት ሲጸየፋት ማንም የሚጠይቃት ሰው የለም። በቃ ተጸየፋት ምን በሽታ ነው ዛብን የመጣች ምናም ብለው በጣም በቃ፣ እኔ እንጃ እንደዚህ ነበር የሚያውት ዘመድ ውህት ወንድሞቿ ማለት ነው። ያጎቴ ልጅ ነች ለእኔ ማለት ነው። እዚህ ጸበል መጣች። አለቃው አዲስ አበባ የሚኖር ነበረ አለቃው አዟት መጣ። ተፈውሳ ድና በሶስት ወሯ መጣች። እኔ የምኖረው ባህር ዳር ነው የምኖረው መጣች እህቴ፣ አንቺ ምጂኔ፣ የጭንቀት መንፈስ ነው ያለብኝ፣ በጣም ያጨናንቅ መንፈስ አለብኝ እና ሂጂ ድኝ ያለው ምናም ብላ ከቁስሏ ድና ምናም መጣች ማለት ነው እና እኔም ከጭንቀቴ ከመጣ ሶስተኛ አራተኛ ቀን ነው ዛሬ። ከዛ የነበረኝ ጭንቀት አሁን ላይ የለም፣ ኖርማል ነኝ ማለት ነው። እና ሰማይቱ ቅዱስ ጊዮርጊስ ይፈውሳል፣ ያድናለኝ። የኢትዮጵያ ሕዝብ ያለምዝም እየመጣችሁ እዚህ ዳኑ፣ እገዱም ሰላም ነው እየመጣችሁ በሐኪም ቤት መቶ ሺ ብር ነው የጨረሰችው ከዛም በላይ ነው የጨረሰችው። ግን ያን ነገር ምንም ለውጥ አላመጣላትም ነበረ። እዚህ ግን መታ ጊዮርጊስ አጥቦ አድኖ ቁስሏን አንጽቶ ነው የሰደዳተኝ። የሰማቱ ታምር በጣም እኔ እንጃ ቃላት ሁሉ ያጥረኛል። እውነቴን ነው የምላችሁ ቃላቶች ያጥሩኛል። እንዴት ብዬ ልንገራችሁ? አንድ ቀን በርሜል የገበውተኝ ከመጣው ማለት ነው እና ተሰውር ያለው ኔ ምን እንዳየሁ አላቅም እንጂ ብቻ የሆነ ብርሃንም አይባልም ጨለማም አይባልም፣ አይቻለው። ይህ ነገር እውነት ነው። ሰማዕቱ ቅዱስ ጊዮርጊስ ይፈውሳል፣ ያድናል። እዚህ መታችሁ ነው ስትመጡ ነው እውነት አምላክን ነው የሚላችሁ። መታችሁ ትድናላችሁ፣ አምናችሁበት ኑ ትድናላችሁ ነው የሚለው። ለኢትዮጵያ ሕዝብ መስተላልፈው መልእክት ይሄን ነው እና ስጠመቅ ስጠመቅ አሁን የራሴን የተቆጣጠርኩ ራሴን እንትን እያልኩኝ ድኜ ይኸው ራሴን እየተንተን እያልኩ ነው። እና ክብር ምስጋና ይግባው። ምን እንደምናገር እኔ እንጃ፣ የሱን ውለታ እኔ እንጃ። ለራሴ ተጠምቄ ራሴ ራሴን እንዴ፣ ሰው ምንዲ ሰው ሞቶ ይነሳል እንዴ እስከምል ድረስ ሆኛለሁ ሆኛ እና ብዙ ጊዜ ብዙ ተአምሮን አይቻለሁ። እግዚአብሔር ክብር ምስጋና ይግባው እና ምለው ነገር ይሄን ነው። ለዓለም ሁሉም የሚዳንበት ነው ምለው በቃ ብዙ ጊዜ ነው የተጠመቅኩት። ብዙ ጊዜም ተሰውሬ ራሴን ብዙ ነገሮችን ስላየሁኝ ይሄ ነው ብዬም እኔ ለራሴ ይገርመኛል። በቃ እምባዬ ነው የሚመጣው። ለካ እስከዛሬ ድረስ የውሸት ነበርን ለካ በስጋ የምንሄደው እያልኩ ነበር። ይሄ እውነት ብዙ ነገር ነው። ይቅር ይበለን እና እንጃ እኔ በቃ መግለጽ ራሱ ግራ ነው የሚገባኝ ብዙ ነገር እኛ ብዙ ጊዜ ገብቻ ገብቻለሁ ቁጥር ስፍርም የለውም። እኔ በርሜል ውስጥ ገብቻለሁ፣ ክብር ምስጋና ይግባውና። ለምሳሌ ለተመልካቾቻችን ተጨባጭ መረጃ ብዙ ጊዜ ሲጠመቁ ምን አዩ? በመጀመሪያ ጊዜ ጨለማን ውስጥ ነው የገባሁት። ጨለማን ውስጥ ሆኜ የሆነ ግማሽ ብርሃን ሊነጋ ሲል የሆነ እንደዚህ ልክ እንደዚህ እንትን ያለ ነገር ይመስለኛል እና ትሄ እያልኩኝ እኔ በቃ ወይኔ ጉዲ ልውጣ እያልኩኝ እየፈራሁኝ እያለሁኝ እንደዛው እንዳለው ብንን አልኩኝ። በሚቀጥለው ጊዜ ግን ሳያው በጣም ነው ለራሴ ይደነቀኝ። እንዴ እንደዚህ የሚመስል ገነት የሚባለው ነው እንዴ ሕፃናቶች በሌላ ጊዜ ስጠመቅ ገነት የሚባለው ሕፃናቶች እዚህ ጋር ደሞ ትልልቅ ሰዎች ያሉበት አፅም ምንም በቃ ብዙ ነገር ያለበት አዩ ደሞ በሚቀጥለው ስጠመቅ ደሞ ሳይ ብዙ ነገር ነው ያዩት። ይሄንም ብዬም ልነግራቸው አልችልም። የሞቱትን ሰዎች እዛ ይኸው እንደዚህ ነው በሲኦል ምናምን ሲለኝ በቃ እሱን ሳይ የሆነ በቃ እንዲ እንዲ ነው ያንቀጠቀ ስለቃ ራስ ራስ ይላል። አመንኩ በቃ ራስ ሁሉ ነው ያመኝ። ዘገነነኝ በቃ እንደሆነ ነገር ለካ ሲኦል ማለት እንዲ ነው እንዴ ይሄው ሲኦል ማለት ይሄ ነው የሚላል በቃ እዛ እንደዛ ብዬ ሳየው በቃ እዛ ተርማስ ማስማስ እሳት እንዲህ የሚንቦለቦል ምናምን አለ። እሱን ሳይ በቃ ዘገነነ። ሲሆን ማለት እንዲህ ነው እንዲህ እያልኩኝ እየዘገነነኝ እንግዲህ እንትን ያልኩት እና ምን ብዬ ልንገራችሁ? ብዙ ነው ተአምሮ ብዙ ነው ለካ ሰው ሞቶ ይድናል እንዴ ለካ ሰው ይሆናል እንዴ እስከ ማለት ድረስ ያልኩት እና ይሄ ነው እንግዲህ ቋሚ መረጃው። እሺ እናታችን ቃለ ሕይወት ያሰማልን። እግዚአብሔር አምላክ ጥቅር ሰው ይማርልን። እናመሰግናለን። እናታችን እንደው ለዚህ የተቀደሰ ቦታ ላይ በመምጣታችሁ ምን ይሰማችኋል? በጣም ነው ደስ የሚለን፣ በላይ ሆኗል፣ ሁሉ ነገር ካሰብነው ከፈለግነው በላይ ሆኖልናል። ስለዚህ ይህ ቦታ እኛ እንደረገጥ ነው እግዚአብሔር አምላክ የፈቀደለት ሁሉ ነው ቢረግጠው፣ በጣም ደስ ይለናል። ልዩ ቦታ ነው። ስለሱ መግለጽ አይጫልም፣ መናገርን አይጫልም። መዳኛ መፈወሻ ቦታ ነው ቅዱስ ጊዮርጊስ። ስለዚህ ልጆቹን በሙሉ እሱ ይጥራቸው። ይሄን ነው እኛ የምንለው፣ ሌላ የምንለው የለም። ምን አይነት ነገር ማስተላለፍ ትፈልጋለች? ለመዳን ለመዳን ጸጋ ለማግኘት ድካም ይፈልጋል። ዝም ብሎ ጸጋ ማግኘት አይቻልም። ለመዳንም የሆነ የተወሰነ ነገር ማድረግ ያስፈልጋል፣ ግድ ይላል። ስለዚህ መንገዱም እግዚአብሔር እስከፈቀደ ድረስ ሰላም ነው የምናልፈው። የምንሞተው በቀናችን ነው እንጂ ያለ ቀናችን አይደለም ያለ ቀናችን አይደለም። ስለዚህ በዛ ቀን ላይ ማንም ምንም ምንም ሊል ስለማይችል በቀናችን ስለሆነ የምናልፈው፣ ልጆቹም ከኛ አልተለዩ እንደ ቤተሰብ ቤተሰብ የምናፈራበት ድርጅት ነው፣ ጥሩ ድርጅት ነው። እሱም እንዲያድግ እንዲለመለም እግዚአብሔር ይርዳል። እናታችን ከልብ እናመሰግናለን፣ በእናትነት ፍቅሮ ስላመሰገኑን እግዚአብሔር አምላክ ሰማዕቱ ቅዱስ ጊዮርጊስ የመጣችሁበትን የልባችሁን መሻት ከዚህ ስትሄዱ በቤታችሁ ትታችሁት የመጣችሁ ችግር ካለ የጠፋው ተገይቶ፣ የጎደለው ሞልቶ እዚህ ደስ እንዳላችሁ መላ ቤተሰባችሁ እንዲደሰት የእኛ ምኞታችን ነው። እናመሰግናለን። ማንም መቅረት የለበትም ማንም ይህ ስኳር፣ ካንሰር የሚባል በሽታ ሲጀመር እዚህ የሚፈወሱበት ነው። ምስክር የሚሰጥ ነው። በአይናችን እያየን ነው። በአልጋ ገብቶ በእግራቸው እየመጡ ነው ያለን እና በጣም የሚገርም እምነት ነው ያለን። በጣም የሚገርም ጸበል ነው ያለን። ማንም ሊቀርበት የሚገባ ቦታ አይደለም። ምንም መንገድ ሰላም ነው። ሁሉም ሰላም ነው። ማንም መጥቶ እዚህ መጠመቅ ይችላል። እና ይህን ይመስላል። እሺ ወንድማችን፣ እንግዲህ ያው ለእንዳንተ አይነት ባልደረቦች በዛ አጋጣሚ ያው ይህ መልእክት እንዲደርሳቸው እናደርጋለን ከተለያየ ከጠረፍ ከጋምቤላ ከወለጋ ከተለያየ ቦታ እየመጡ እዚህ ቦታ ላይ የሚፈወሱበት ቦታ ነው። ሹፌሮች እንግዲህ ህዝበ ክርስቲያኑን ይዛችሁ በመምጣት እዚህ ቦታ እየተጠመቃችሁ እንድትድኑ ያው የሁላችንም መልእክት ነው። ወንድማችን እናመሰግናለን። ከሰሜን ሸዋ ነው የመጣሁት ከመንዲዳ። በጣም ደስ ብሎኛል። በቃ ሁሉም ነገር በጣም ደስተኛ ነኝ። በጣም ነው ደስ አለኝ። ጸበሉ ሁሉ ትብብራችሁ ሁሉ በጣም ደስ ብሎኛል። በቃ እንዴት ነው ስለ ጉዞ ስለምትሰጠው አስተያየት? እንግዲህ ሶስት መኪና ነው ማህበራችን ማህበረ ኤልሻዳይ ጉዞ የመጣው። እንዴት ነው መስተንግዶ፣ አገልግሎቱ፣ ትምህርቱ፣ ዝማሬው ያለውን ነገር እንደው ተጓዦች በምን አይነት ማህበር እንዲሄዱ ትመክራለህ? ትምህርታችሁም በጣም አሪፍ ነው በምሳ ሰዓትም በቃ ትብብራችሁ በጣም ደስ ብሎናል። በጣም ተደስተን ነው እዚህ የደረስነው። ጸበሉንም በጣም በደስታ ነው ያገኘነው። ሁሉንም ነገር በጣም ደስ ብሎኛል። እሺ ወንድማችን እናመሰግናለን። ያው የመጣህበትን ሀሳብህን ሁሉ እግዚአብሔር ያሳካለ። መናገር አይቻልም ግን በጣም ፍጹም ድንቅ የሆነ ቦታ ነው። ማንም ኢትዮጵያዊ ማንም ከሌላ ሀገር ውጭ ሀገርም ያለ ሰው መጥቶ ይህንን ቦታ ቢያየው በሕይወቱ ትልቅ ለውጥ የሚያገኝበት ቦታ ሆኖ አግኝቼዋለሁ። ሲቀጥል የተጓዦችም ያጓጉዡትም በጣም ትብብራቸው ደስ ይላል። ሲያስመጡን ከመጀመሪያ ጀምሮ እስከዚህ ስስካለው ቦታ ምናምን አሪፍ ነገር ነው። ደስ ይላል። ወድጄዋለሁ በጣም በቃ ምን ቃላት እና እግዚአብሔር እንግዲህ የፈቀደላችሁ መምጣት የምትፈልጉ ኤልሻዳይን የጉዞ ማህበር በሱ ብትመጡ የበለጠ ደስ ይለኛል። መጥታችሁ ጎብኙት፣ እዩት፣ ተጠቀሙበታል ታተርፉለታላችሁ። በጣም ነው ደስ ያለኝ። ያው እግዚአብሔር ለዚህ ቦታ በቃ ያድርሳችሁ። ንመላዕ ህዋተይ ዝኾንኩም ዘለኹም አብ ካልእ ኣብ ዲስ ኣበባ ኩሉ ቦታ ዘለኹም ንዚ ቦታ ክትርእይዎ ይዕድመኩም እየ

እዚህ ቦታ መፅኹም ተጎብኝዎ ይዕብረኩም እየ ክብል ይፈቱ። እሺ ወንድማችን ከልብ እናመሰግናለን። ያሰብከው ሁሉ ሰማዕቱ ቅዱስ ጊዮርጊስ ብሩክታይትን ከዘንዷ ፍንዳዳናት አንተንም ከክፉ መከራ ከክፉ ነገር ሁሉ ይጠብቅህ። ወደ ቤትህ ስትመለስ የእንደው ትተኸው የመጣኸው የጎደለ ለኑሮ የስኬታማ እንደሆን ብለህ የምታስብበት ጥያቄ ሁሉ ካለ ወደ ቤትህ ስትመለስ እዚህ ደስተኛ እንደሆን በቤትህ ደግሞ በረከት ይጠብቅህ። ምኞታችን ነው። እናመሰግናለን።